የእግዚአብሔርን ድምፅ እንዴት ነው መስማት የምችለው? እንዴት ሰምተት ታቃለው ወይ እንዲህ ሰምተ ታቃለ ለምትሉ ያ ሰምቻ ያቃለው ያንተ ድምፅ ይሁን የፍላጎት ይሁን የሰይጣን ድምፅ ይሁን የእግዚአብሔር ድምፅ ይሁን በምንድን ነው የምትለየው? ምናምን እንዲህ አይነት ብዙ ጊዜ ጥያቄዎች ይጠይቃሉ። ኢየሱስ ክርስቶስን እንዴት አየኸው? ምናምን በባለፈውን ቪዲዮ እሺ፣ አሁን የእግዚአብሔርን ድምፅና የሰይጣንን የራሳችሁ የምትለዩበትን እኔ በራሴ የጌታ ያስተማረኝን መንገድ ልንገራችሁ እና ለእናንተም ይጠቅማቸዋል። ሊትራሊ ከዚህ በኋላ መስማት የምትችሉበት መንገድ ይፈጥርላችኋል በእርግጠኝነት። በዚህ ወይ ሄዳችሁ እሺ፣ ተው። በመጀመሪያ ሶስት አይነት ድምጽ ነው ያለው፣ የራሳችሁ የስጋ ፈቃዳችሁ፣ የእግዚአብሔር እና የዚህ ዓለም ሶ የዚህ ዓለም which is devil ም አለበት አንድ አራተኛ ያስጭላላችሁ። ግን ያው ሁለቱ ዘሴም ናቸው ብዙ እና በዚህ ሰዓት ላይ የምትሰሙት ድምፅ የራሳችሁ መሆኑ ወይ ደግሞ የምርም የእግዚአብሔር መሆኑን ወይስ የሰይጣን መሆኑን በምን ትለያላችሁ? በጣም አጭር ነገር ልንገራችሁ። የሰይጣን ሲሆን ብዙ ጊዜ ማለት በቃ የሆነ እንደ አግሬሲቭ ነው ነገሩ። ሆነ ሆነ ይፈጥናል ነገሩ ታውቃለች። የሆነ ልክ ያልሆነ ነገር አለ ለምሳሌ ጌታ ግን ይቅር ይለኛል ስትሉ ይቅር አይላችሁም፣ እንዲህ ሆናችሁ ይህን ሁሉ ያጣ ያሰርታችሁ እግዚአብሔር ይቅር አይላችሁም። ስለዚህ አንተ ይቅር አትባልም መሞት አለብህ። ድም የሆነ ቻት ጂፒቲ እንደምታወራ ነገር ላይ ታውዘንድ ኦፍ የሆነ ነገር ቡፍ አድርገው ይጨርስላልና ና ይሄ የእግዚአብሔር ድም የሰይጣን ነው ሊትራ። ምክንያቱም እንት ነው የሰው ልጅ አእምሮ በዚህ ልክ ሊፈጥን አይችልም። በዚህ ልክ ኢንተሌክት የሆነ ነገር ሰይጣን ነው ልንገራችሁ። ሴጣንን የሆነ እንደ ሞኝ እንደ ፈዛዛ ምታ ዝ በጣም ዋይዝ ኦኬ። ዩ ሃቭ ቱ አንደርስታንድ እንዴ በኢየሱስም ሴጣን እኮ አይነካኝ። ምን ብሮ አይነካ። ሀሳቡን ግን ሪያላይዝ ልታደርግ ያስፈልጋል። ማወቅ አለብ በጣም ዋይዝ ነው። ምን ቢያደርገ ምን ልትነካ እንደምትችል ሂ ኖውስ። ያንን ላለመሳት ከእግዚአብሔር ጋር የጠበቀ ግንኙነት ማድረግ አለብ። የዲያብሎስን ሽንገላ አንስተውም ይላል። ከእግዚአብሔር ጋር ካልሆንክ ትስተዋል። እሺ እኛም ወደዚህ ለመንቀፍ የእሱ ድምፅ ሁልጊዜም የሆነ ፑሺ ነው የሆነ የሚገፋፋ እና የሆነ የፈጠነ ነገር ነው፣ ልክ አይደለም በቃ ለምሳሌ ለሆነ ለኃጢአት ልምምድ ነብሳችሁ ሲነሳሳ ይገፋፋችኋል። ጀስት ዱ ኢት ማን ሁሉም እያደረገ አይደል ጀስት ባይብሌም ሁሉም ተሳስቷል፣ እንዲህ አይነት ፑሺ ነገር ነው። እና ልክ በዛዛት ማለት ነው፣ ዩ ሃቭ ቱ ሪያላይዝ ገደል ሊከታችሁ የገፋችሁ ሆ እዚያ ጋንንት ድምጽ የራሳችሁ የስጋ ፈቃድ የስጋ ፈቃዳችሁ ድምጽ መሆኑን በምን ታውቃላችሁ? የስጋ ፈቃድ ምን ይሄ ነፍሳችን ውስጥ መንፈሳችን ከእግዚአብሔር ጋር ሲደን በክርስቶስ አምነን ስንድን ይሄ ስጋችን ሊትራሊ ጠላታችን የሆነ ምክንያቱም ስጋን በመንፈስ ላይ መንፈስን በስጋ ላይ ይቀዋወማሉ። ነው ኦኬ። ምክንያቱም ይሄ ፍለሻችን እዚህ የሚሞት ነው። ኦኬ። የመዳን ተስፋ የሚቀረው ነው። ዘላለም የምንለብሰው አዲስ ማንነት አለን። ስለዚህ ይሄ የኃጢአት ልምምድን መለማመድ ይፈልጋል። የእሱ ድምፅ ደግሞ እንዴት መሰላችሁ የሆነ ደባሪ ነገር ነው። እንዴት ነው የሚባለው? ምግብ ብላ፣ ተኛ። ልትጸልይ ስትል ደክሞዋል? ሳምቲንግ የሆነ የሆነ እንትን የሆነ ሬሳ ነገር ነው። እና ይሄ ሲሆን ማለት ነው ኩቺ የራሳችሁ የስጋ ፈቃድ ነው። የሆነ እንዲህ መሆናችሁ ለኃጢአት ነው የሚያደልባችሁ። ኦኬ ልክ ልትጾሙ ስትሉ ይርባችኋል፣ ያማችኋል። የሆነ የሆነ አሸንጉሊት ነገር ነው። ብቻ ደባሪ ነው። የስጋችሁ ሲሆን በዚህ ታውቃላችሁ። እግዚአብሔር ሲሆን እግዚአብሔር ሲሆን እንዴት መሰላችሁ ለምሳሌ እግዚአብሔር ተቆጥቶም ቢሆን ተስፋ ተስፋ አለው። በቃ ካሁን በኋላ ለምሳሌ ንሳግቡ አባ ንሳግባ ሲለኝ ማለት ነው ወይኔ ተፈረደብኝ ምናምን የሆነ ቁጣ አይደለም። ፊልም አደረገው ቁጣም አለ ግን ተስፋ በቃ እጅ የተዘረጋ የሆነ ሊያነጻኝ የተዘረጋ እጅ ኖሮ ተስፋ እያሳየ ነው እንጂ ልክ ሰይጣንን እንደሚያሰማኝ የፍርድ ድምፅ አይደለም። በቃ ተፈርዶ ባል ሲኦል የሚጠብቅ አንተ ብትገባ መነገ መልሶ ትወርቃለ ሆፕለስ አያደርገኝም። ይልቁኑ ጃይንት እንደመሆን ከዚህ በኋላ በዚህ ነገር ላለመያዝ እሱ እንደሚያግዘኝ ምናምን ስትሬንግ ዚ ያደርገኛል እና ድምፁ የሆነ ፑሊ ነገር ነው። የሆነ ነፍሳችሁ እርፍ ይላል። ስለዛ ድምፅ ስትሰሙት ቢቆጣችሁም እራሱ የሆነ ደስ የሚል ነው። ኦኬ፣ የልብ ውስጥ ሰላማችሁን ርብሽብሽ አያደርገውም። ኦኬ። እና የእግዚአብሔርን ድምፅ በዛ ትለያላችሁ። ግን እግዚአብሔር ብዙ ጊዜ ድምፁን ሲናገር ለመለየት ማለት ነው ባይብል ማንበብ አለባችሁ። ባይብል ካላነበብክ ብሮ እግዚአብሔር መንፈስ ቅዱስ ውስጥ ከየትኛው ሀሳቡ የጨለፈ ይንገረ የእግዚአብሔር ቃል የእግዚአብሔር ውርድ ነው። ያ ውርድ ማለት ነው። እውነት ጊዜ ስታሳልፉ ከሱ ጋር የድምፁን ቶን ትለምዱ ታላችሁ። እና ምንድነው ለምሳሌ እኔ ቤት ውስጥ ብሆን ግን የሆነ የቤተሰቤ አካል እኔ ሳላቀው ራሱ በር ላይ መቶ ቢያወራ ከድምፁ የተነሳ አለየዋለሁ። ሲሄ በጎቼ ድምፅ ይሰማሉ ይከተሉኝ አይልም? ዮሐንስ 10 ላይ ልክ እንደዛው ነው። ድምፁን በግል ለይታው ስታውቅ በህብረተሰብ በጋጋታ መሀከል ለምሳሌ የኃጢአት ጫጫታ ሲመጣ፣ የሴጣን ወቀሳ ክስ ሲመጣ እሱ ግን እኔ አለሁልህ እንጂ ሲል መልካም ረኛ ሲል ታቋለ። ምክንያቱም በግል ታቋለ አ ድምፁ። ነገር ግን በግል ከእግዚአብሔር ጋር በመጽሐፍ ቅዱስና በጸሎት ህብረት ካላደረግ ብሮ ቢያሰማህም ልጅ ተመለስ ቢልህም ሰይጣን ምን ያደርጋል መሰለህ፣ እባክህ ያውቁ ነው ማይንድ ሴት ነው ነገ መልሰው ልትወርቃ ሲልህ ያ ትላለህ። ምክንያቱም ወርቃ ኤክስፒሪንስ አርገላ ግን፣ ቮይሱን ኤክስፒሪንስ ብታረግ፣ ብትለማመደው ከሰይጣን ክስ በላይ የእሱ ድምፅ ሊጎትት ይችላል። ካለህበት ነገር ይጠራል እና የእግዚአብሔር ድምፅ ይሆናል። አሳራፊ ነገር ልብ ላይ እርክት ያደርጋል። በዚህ መልኩ እንትን ለሴጣን ክስ ደግሞ ብዙ ጊዜ በር የሚከፍተው ነገር ነው፣ የኃጢአት ልምምዶች። የኃጢአት ልምምድ በሰው ህይወት ውስጥ ካለ ለክስ የተጋለጥክ ነው። አይ ልንገራችሁ፣ የትኛውም ነገር ትምህርት፣ ስራ፣ ቢዝነስ፣ ኮኔክሽን፣ ኤቭሪቲንግ ኤቭሪቲንግ፣ ህይወታችሁ ላይ ያለው ነገር መንፈሳዊ ህይወት ላይ ቀጥታ ግንኙነት አለ። ከእግዚአብሔር ጋር ያላችሁ ወደ ላይ ኮኔክሽን ልክ ካልሆነ የወደጎኑ ልፋት ልፋት ልፋትም ሶ አትንገዳገዱበት። ያንን ለማድረግ ደግሞ ድሮ አረቁጭ በል አረቁጭ በል ባይብል ይዛች ቁጭ በሉ። መጽሐፍ ቅዱስ ይዘ ቁጭ በል። ጌታ ምስክር ይ እንዲህ ነው። ጥሩ ነው መጽሐፍ ቅዱስ ስታነብ ብዬ ከምነግር በላይ አንተ ብቻ የምታውቁ ዓለም አለ እዛ ውስጥ። ስትጸልይ አንተና እግዚአብሔር ብቻ የምታውቁ ሌላ ዓለም አለ። እንዴት እንያዝ? እዛ ውስጥ ለማስገባል ሶ በእንደዚህ አይነት ሴፓሬት ካልሆናችሁ ሁሉ ጊዜ ዛሬ ጸለ የጎን ጸሎት አቀጣይ ዓመትን ማረኝ ጌታዊ በዚህ አያት ስትል ነው የምትከርመው። ሰው ዩሃፍቱ ለብቻ ከጌታ ጋር ጊዜ ማሳለፍ አለባችሁ እና እግዚአብሔርና የሴጣንን ድምጽ በጥቂቱ በዚህ መልኩ ትለያላችሁ። ንሽደጋለች ውጡ። ልክ ይህም ቪዲዮ እንዳያችሁ ቀጥሎ ያልኳችሁ ነገር ለመተግበር ስ ወካሩ በቃ ቲክቶኬን አትይው ዝጉና ውጡ። ኦኬ፣ እንደዛ አድርጉ እና ደግሞ በጣም ረጃጅም ቪዲዮ ያካል የሚጠቃቅም ቪዲዮ በጣም ልቤ ውስጥ የተዘጋጀ ረጃጅም ትምህርቶች ካልት ግን እንዴት አድርጌ ዩቲዩብ ላይ ፖስት ቼ ደግሞ ድጋሚ እኔ ሶሻል ሚዲያ ላይ እንድትጠመዱብኝ አልፈልግም። ኦኬ፣ ቪዲዮን ማየት ያለባችሁ ልክ ይህን ከሰማችሁ ወዲሁ ለማሰብ ያወራሁትን ነገር ደግሞ ለማሰብ ውጡ። ከቲክቶክ አትይውት ፎሎ እና አታርጉ አሮ ወንት ዘጋ ላይፋችሁ ትርፍ ኦኬ። ምንም አልጠቅማችሁም። ያወራሁትን ነገር ስተከብሩት ግን ይወጣችሁ ላይ ይጠቅማችሁ። ኦኬ፣ ያንን ጀስት አፕ ላይ አድርጉ። ሶሻል ሚዲያ ላይ አትጠመዱ። ዩ እንደ ሰይጣን ዋይዝ የለም። እኔ በእናታችሁ ይሄን ነገር መናገር ፈልጋለሁ፣ ግን አይ ሃቭ ብዙ ታይም የለኝም ረጃጅም ቪዲዮ ለመቅዳት አስብና እዚህ ላይ ደሞ አልችልኩም። ሰላሳ ደቂቃ እንኳን በጣም ዘላችኋል ሰው። እና ምን አሰብኩ መሰራችሁ በጣም ረጃጅም ቪዲዮ ለመልቀቅ አስቤ ዩቲዩብ ላይ ምናምን፣ ግን ሶሻል ሚዲያ እንትን እንደትጠመዱብኝ አልፈልግም። ኦኬ እናንተ የምታዩ ሰዎች ሶሻል ሚዲያ እየቀያየራችሁ እኔን እየቀያየራችሁ እንድታዩ አልፈልግም፣ ምክንያቱም እዛ ውስጥ ምንም ቫሉ የለም። እናንተ ስልካችሁን ዘግታችሁ ከባይብል ጋር ከእግዚአብሔር ጋር ስትገናኙ ነው ትርፍ ያላችሁ፣ እንጂ የኔን ቪዲዮ እያገለባበጣችሁ በማየት የምታገኙ ትርፍ የለም ሰው ያንን ለማድረግ አስቤ በቃ ረጃጅም ቪዲዮ ልለቅ አስብና ዩቲዩብ ላይ ደግሞ ድጋሚ እየሄዳችሁ መያዝ ይሆንብኛል ብዬ አሰብ እና በጣም ሳስብ ነበርና አንድ ሀሳብ መትሆነኛ ምን አደርጋለሁ መሰላችሁ? ምናልባት 30 ወይ 40 ደቂቃ የሚሆን ቪዲዮ ሪከርድ አድረግና ዩቲዩብ ላይ አስቀምጠላችኋለሁ። ትገቡና ዳውንሎድ ታደርጋላችሁ። ከዛ ትወጣላችሁ። እዛም ሆናችሁ እንዳታ ወይ ዳውንሎድ አድርጉት ሰብስክራይብና እንዳታደርጉ ኬቻና ሊንካን መከፍተው ማለት ነው። ጌታ ምስክር ለእኔ ምንም እንደዛ አይነት ነገር አለ። እናንተን አድሬስ ለማድረግ ነው። ሰው እንደዛ ታደረገ ቪዲዮ ዳሉ ደርጋችሁ መውጣት እንደዛ ስላሰብኩ ነው። እግዚአብሔር ደግሞ በጣም ሰሞኑ ያለው የሆነ ወርድ አለና ያንን ሼር አረጋችኋለሁ። በጣም የሚጠቅም ሁለት ትላልቅ ሪሰርቾችን ሰርቼ በቃ ለራሴ አልቅ ያ ነው ይህ ነው የታወቁት እና ሼር አደርጋችኋለሁ እነሱን ነገሮች እና ረጃጅን ቪዲዮ እንትን እላለሁ። የዩቲውቡን ክሬት አድርጌ ከጨረስኩ በኋላ ማሳውቋችሁናል። እዛ ላይ ረጃጅን ቪዲዮ ቢ አንድ ሰዓት አንድ ተኩል እና የሚረዝማ ቪዲዮዎችን አፕሎድ አደርጋለሁ። ዳውንሎድ ታደርጋላችሁ፣ ትወጣላችሁ። ከተስማማን ብቻ ነው ግን ምንከፍተው የሶሻል ሚዲያ ባሪያ እንድትሆኑ አልፈልግም። በቃ ልክ እንዳያችሁ ማለት ነው። አሁን ይህንም ቪዲዮ ስጨርሱ ዝጉኑ፣ ጸልዩ። ኦኬ ቲክቶክ ስክሮል አታርጉ፣ ሶሻል ሚዲያ አቅያይሩ፣ በቃ ምንም ሰው አትፈልጉ። ዝጉና በቃ ስሜት ፊሊንጋችሁን እያላችሁን እያንዳንዳችሁን እያንዳንዱን ነገር ለእግዚአብሔር ነገር ሰው። እግዚአብሔር ደግሞ ይረዳችኋል። ከኤክስፒሪንስ ብዙም ነገራችሁ ነገር ይኖራል። እንደ አዋቂ ሳይሆን እግዚአብሔር እንደረዳው እንደ ደካማ እንደዛ ይሆናል። እግዚአብሔር ይባርካችሁ።